ዛሬ እንግዲህ ሀይሚና ብራ መተዋል ከጠፉበት ማለት ነው። ሲያስጨንቁ ነበር እውነት ለመናገር አንድ ቀን ሲጠፉ በቃ ወይም ደግሞ ጠፍተው አድረው ጠዋት ፎቶ ካልፖሰቱ ምሆነው ነው እያልን ብዙዎቻችን እንጨነቃለን። እንግዲህ ቡራ ዛሬ በሀይሚ ቤት ተከስተዋል ማለት ነው። ከሚፍታህ ጋር ማለት ነው እና እንዲሁም ደግሞ በነ አብርሽና ሩታ መጥቻለሁ ማለት ነው። ሩታ እና አብርሽ እንግዲህ አሁን ያሉበት ሁኔታ እጅግ በጣም ደስ ነው የሚል ቪዲዮቸውን፣ እኔ ሁሌም ነው መከታተላቸው እና በጣም ደስ የሚል ሁኔታ ላይ ደርሰዋል ማለት ነው። ሀይሚ እንግዲህ ዛሬ እያላሰበችው ነገር ገጥማታል። በጣም ተጨንቃ በጣም ተጠባ ብሩክ እንግዲህ ዛሬ ሀይሚን ማለት ነው በጣም ነው ያስጨነቃት እውነት ለመናገር ከሚፍታ ጋር ማለት ነው፣ እና ከባድ ነበር። ሰላም ሰላም ቤተሰብ፣ እንዴናቸዋለው? ሰላማችሁ ዛ በያላችሁበት እያልኩኝ ውድ የቻናል ቤተሰቦች፣ እንኳን ወደ ቻናሌ የመጣችሁ። ቪዲዮን ስጀምሩ በላይክ ጀምሩ፣ ላይክ አድርጉ፣ አዲሶቹን ቤተሰብ እንድትሆኑ በትህትና ጠይቃለው። ሰብስክራይብም አድርጉ እያልኩኝ እውነት ለመናገር እኔ የራሱ ጠፋጠፋ እያልኩ ነው፣ ምንም አልተመቸኝም። በቃ የመሬ ነው የምላችሁና እና ሀይሚ ብቻ ሲጠፉ ሳይሆን እኔ የራሱ እየጠፋው ነው። በቃ ማለት ሁሌም በዳታ ነው ውጭ ላይ አንድ አንድ የምለው እና ዳታ ደግሞ ብዙ ጊዜ ዩቱብ ላይ እንትን አይልም ያን አክቲቭ አይሆንምና ለዛም ጭምር ነው፣ ይስተካከላል ብዬ አስባለሁ። ለተወሰነ ጊዜ ነው እንግዲህ በጣም ይቅርታ፣ እኔም እየጠፋሁ ነው ማለት ነውና ዛሬ ሀይሚ እንግዲህ ቡራ ጉድ አድርጓታል ማለት ነው። እውነት ለመናገር እኔ ቪዲዮን አሳልፌ ነው ያየሁት አሳልፌ አይቼው ከዛ ተመለስኩ እንደ አዲስ ማለት ነው። ምክንያቱም እርሱ ያስደነግጣል ማለት ነው። ብሩክና እንትኑ ራሱ ታምሌኑም ያስደነግጣል። መቼም በነ ሀይሚ በነ ቡራ አይደለም በነሱ በሌላ ሰውም እንዲህ አይነት ነገር ስታዩ ማትደነግጡ አትን ወሩም እውነት ለመናገር እንግዲህ ብሩክ ዛሬ ሀይሚን ይሄንን ቪዲዮ ማለት ነው፣ አይ ቲንግ ሀይሚም ሰርተዋለች ከዚህ በፊት እና ብሩክን ሁለቴ ነው እሷም አንዴ ሰራዎች እንዲ አንዴ አንዴ ከስምረት ጋር ሁለተኛ ደግሞ ብቻዋን እንዲሁም እርጉዝ ሆንኩ ብላ ራሷን ስታይ ወደቀች ጊዜም ጉድ ሰርተዋለች ማለት ነው እና አሁን ደግሞ ያው የአንድ ቀን መሆኑ ነው እንጂ ብሩክ አሁን ፕራንክ ከጀመረ ሀይሚም እንደማትለቀው ነው የሚታየኝ። ማለት ነው እሷም ብድሯን ትመልሳለች፣ ፎክራለች። እንዲሁም ማለት ነው በዚያ አጋጣሚ ሚፍታህንም አይተነዋል። ሚፍታህ ከጠፋበት በቤቱ እንኳን አለ። ያው ከእነ ሀይሚ ጋር መተው አያውቅም እሱ። እንግዲህ አብዛኛውን ጊዜ ወደ ውጭ ስለሚሄድ ወደ አይ ቲንክ የት ነው ዱባይ፣ እኔ እንጃ። ብቻ የት ነው ይሄዳለኝ፣ ብቻ ወደ ውጭ ሀገር ማለት ነው እና ሳውዲ ኦር ዱባይ እንደዛ መሰለኝ ብቻ ባለፈው እንግዲህ ሀይሚና ብሩክ በሚፍታ ቤት የሆነ ቪዲዮ ሰርተው ነበር። ሁለት መቶ ሺህ ከገባ የሆነ ቃል ተገብቶላቸዋል። ስለዚህ ያረሰውም ብለዋል። እንግዲህ ዛሬ ሀይሚንም ሰላም ለማለት ተገንቶ በስሙም ሀይሚን እንግዲህ አስጨልለዋታል ማለት ነው። ብሩክ ሰው ፈንክቶ እሱም ተደብድቦ የሰው ጥርስ አውልቆ አረ፣ አረ፣ አረ፣ በጣም ነው የሚያስደነግጥ ግን። እውነት ግን ሀይሚ መጠርጠር ነበረብሽ። ለምን የሚባል የተቀበው ማለት የሚታየው ቀይ አይደለም ማለት ደም ነው መሆን ያለበት ይመስለኛል። ብሩክ ደግሞ በጣም ያሳቀኝ ነገር ማለት ነው ይሄን ነገር ሲያደርግ እግዚአብሔር ይቅር በለኝ እያሾፍኩ ነው እያለመትኩ ነው ብሎ ማለት ነው። አይታችሁታል አይደለ ሲጸልይ ማለት ነው እና ያው ፕራንክ መሆኑንና አባባሉ በጣም ገርሞኛል ማለት ነው። እኔ እየቃለድኩ ነው የውሸቴን ነው እያለ ማለት ነውና ብቻ ሀይሚን አስደንግጧታል። እውነት ለመናገር ኢቨን ስልክ ደውለው ሲጠሯት ማለት ነው እንዲያው ካልጠረጠረች በስተቀር በጣም ተደናግጣ ነው የመጣች። በጣም ማለት ነው ስልክ እንኳን ሲያወሯት ለሁለት፣ እንዴት ብሩክ በቃ ተሰባብር ያለው ምናምን እያለ ማለት ነው እና ከባድ ፕራንክ ነው ያደረጓት ዛሬ እውነት ለመናገር በጣም ነው የደነገጠችው። በጣም ማለት ነው እንግዲህ የዋንችም የፕራንክ ንግስት ስለ ዋንች ምንም ማድረግ አይቻልም ማለት ነው። የአንድ ቀን ስለሆነ ግን ያው ቀላል ነው በቃ ፈታ በይ ምናምን የኔ ጭንቀት እያላት ብሩክ እንደተጨነቀችም ያስታውቃል። ፊቷ በቃ ማለት እንደመጣች አይታቸዋል። ስልቋንም ሻንጣዋንም ውርውር አድርጋ እሱ ጋር ነበረ። ደግሞ በጣም የገረመኝ ነገር መጨረሻ ላይ ማለት ነው እሱ የታሰረውን ነገር እየፈቱ የተፈነከተው እንግዲህ ምክንያቱ በሀይሚ ምክንያት ነው። ሀይሚን የሆነ ሰው ሰደባት። ከዛ ለምን ተሰደባት አለ ብሎ ደግሞ እንግዲህ አስተማሪነቱ ብሩክ በሀይሚ የመጣ በአይኔ የመጣ ነው እርሱ ማለት ነው። የመኪና አደጋ እናድርገው ሲለው የሚፍታህ እረ ይቅርብና፣ ያለ እውነቱን ነው። እን ለምንስ ኢቨን ውሸትም ቢሆን ማለት ነው የመኪና አደጋ በጣም ነው የሚደብረው በጣም ማለት ነው። እና ብቻ አስተማሪ ነው ያ፣ ማለት በሀይሜ የመጣ በአይኔ የመጣ ሀይሚን የሰደባትን ሰው ነው እኔ እንደዚህ እሱንም ፈንክቻ ፈርከድሚያ ብልቸው እኔንም እንደዚህ ያደረገኝ ብሎ ነው ያለ። ሀይሚ ደግሞ እኔ እንደፈለገ ያድርግ ይስደበኝ ለምን ትጣላለህ ነው ያለችው፣ ማለት ነው። እና ብቻ ደንግጣለች እንደመጣች ስልኳንም ሻንጧንም ውር አድርጋ በቃ የምትሆነውን ና ያጣች በቃ የምትሆነውን ማለት ነው። እንዴት እንደምትወደው እንዴት እንደምትጨነቅለት እኮ በቃ ግልጽ ነው። የሀይሚ ፍቅር ለብሩክ ያላት እኮ ግልጽ ነው። ብሩክም በጣም ነው አሁን የሚጨነቅላት በጣም ማለት ነው። ከሀይሚ እኔ እንጃ ሚዛኑ እንዳያደፋ እፈራለሁ። አሁን ማለት ነው እና ብሩክ በጣም ነው የሚወዳት አሁን ላይ ማለት ይወዳታል፣ ግን ጨምሯል ማለት ነው የምፈልገው በጣም ነው የሚወዳት፣ በጣም ነው የሚያከብራት። ኢቨን በቀደም በሰራው ቪዲዮ አይታቸዋል፣ ደጋግሞ በጣም ነው የምወድሽ በጣም በጣም እያለ ነው ሲል የነበረው እና በጣም ነው የሚወዳት በጣም ነው የሚያከብራት በጣም ነው የሚያፈቅራት። ፍቅሩ ሞር ጨምሯል ማለት ነው። አይቲንክ ይሄ የዱባይ ነገር ከተጀመረ ወዲህ በቃ ሞር ነው ፍቅራቸው። ብራንኩም አንዳንዴ ማስተማሪም ስለሆነ አጣልተው እንደገና ያገናኛቸዋል እና ፍቅራቸው ተነፋፍቀው ሲገናኙ በቃ አሁን ላይ እንዴት ነው ባላንሳቸው እየተመጣጠነ ነው ማለት ነው። የሁለቱ ፍቅር ደስ የሚል ነው ያለው። የእውነቴን ነው ምላችሁ እና ሲቀጥል ደግሞ አብርሽና ሩታ ማለት ነው። አብርሽና ሩታ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። የሚሰሩት ፕራንክ አንዳንዴ ሊደብር ይችላል፣ ተመልካችን ሊያስቀይም ይችላል። ግን እኔ ከመጀመሪያ አንስቼ አብርሽና ሩታን በጣም ነው የምከታተላቸው። የፈለገ ነገር ታምር ፕራንክ ቢሰሩ አብርሽ ከፍቅር ጋር ያኔ ያክል ቪዲዮ እንኳን ሲሰራ ስጽፈው የነበረውን ኮመንት ቤተሰብ ከሆነ ታያላቸው መቼም ቢሆን አብርሽና ሩታ አይለያዩም። ምንም የሚሰሩት ስራ እንዴት ነው ቢደብርም ተመልካችንም ቢያስቆጣ የስራውም ጸባይ ስለሆነ የኢትዮ እንዴት ነው የእኛ ህዝብ ደግሞ የሚከተለው በቃ የሆነ የሆነ እንደ ድራማ ነገር ምናምን ነውና የሚያዳምጠው ማለት ነው። እሱን ስለሆነ ነው እየሰሩት ያሉ ከነ ጽጌ ጽጌ ከነ ዳኔ ጋር ሰው መቼም አይለያዩም። የእነሱ በቤተሰብ ያለቀ ጉዳይ ነው ብያችኋለሁ። ይኸው ዛሬ ደስ በሚል ሁኔታ መጥተው እንግዲህ የኢትዮጵያ የነበራቸውን ምሽት የመጨረሻ እያሉ ነው። ግን የመጨረሻ ማለት የለባቸው ያስደነግጣል። ትንሽ ይመስለኛል አይደል? ማለት በቃ አሪፍ ምሽት አሳለፍን ቢሉ ምክንያቱም መደውት አለ ስለሚመለሱ እንግዲህ ዱባይ የሚሄዱ ነገ ይመስለኛል። አይዶን ነው ነገ ነገ ሀሙስ ነው አይደል? ለሀሙስ ነው ነው የሰማሁት። ደግሞ ቀኑ ካልተራዘመው ማለት ነው እና ብቻ እንግዲህ ቀለበታቸው በዱባይ እንደሚሆን እና ዝግጅታቸውን ተዘጋጅተው እንደጨረሱ እንግዲህ ሩታ እንደተናገረችው በቃ የመጨረሻ ምሽታችን ነው ይሄ ቤቴ ስለሚናፍቀኝ ምናምን ብላ ነው ያዘጋጀችው። በጣም ደስ የሚል ሁኔታ ነው ያዘጋጀችው። እንግዲህ በሰላም ሄደው በሰላም እንዲመጡ ምኞታችን ነው። ፈጣሪ መጨረሻውን ያሳምርላችሁ፣ በሰላም ይመልሳችሁ ማለት ነው።